ነጻነት ጋሻዬ ይባላል። የሆራይዘን ፕላንቴሽንስ ዋና ስራ አስኪያጅ ነኝ። ሆራይዘን ፕላንቴሽንስ በተለያዩ መስክ ላይ ተሰማርቶ የሚሰራ ድርጅት ነው። በተለይ በዋናነት ቡና ላይ፣ አትክልትና ፍራፍሬ ቅመማ ቅመም ላይ፣ ማር ላይ፣ በቆሎ ላይ እንዲሁም የወተት ልማት ላይ አተኩሮ የሚሰራ ድርጅት ነው። ቡና ላይ በምናይበት ሰዓት ላይ በራሳችን ማሳ በስፋት አምርተን እና ኤክስፖርት በማድረግ ትልቁን ድርሻ ወይም የመጀመሪያውን ድርሻ እንደ ሀገር እንይዛለን ብለን እናስባለን። በዚህም በተለያዩ አይነት አመታት የግብር ከፋይ የወርቅ ደረጃ ተሸላሚ ሆነናል። ለተከታታይ ብዙ አመታት ወርቅን ደረጃ ተሸላሚ ይሆነናል። ይሄ ሽልማት የታማኝነት መገለጫ ነው። ታማኝነት ለግል ታማኝነት፣ ለሀገር ታማኝነት፣ ለድርጅት የሚያገለግል ስለሆነ ይህን ታማኝነት የሚመጣው ከህግ ጋር ተያይዞ አከበር ነው፣ ልክ ያገኘ ነው ስለሆነ ይሄን ህግ አክብረን ስለሰራን የድርጅታችን ሰራተኞችና ማናጅመንቶች እንኳን ደስ አላችሁ እንኳን ደስ አለን እያልኩኝ ይሄን ተመሳሳይ የሆነ ሽልማት ያገኘን የሜድሮክ ኢንቨስትመንት ግሩፕ ድርጅቶች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አመሰግናለሁ።